ሽፋሽፍታችሁ ረጅም እና ብዛት ያለው እንዲሆንላችሁ ፈልጋችሁ በተቃራኒው ግን እየሳሳ እና እየተነቃቀለ ተቸግራችኋል? ሽፋሽፍትን ማሳደግ ከምታስቡት በላይ በጣም ቀላል ነው። በዛሬ ቪዲዮም ሽፋሽፍታችንን እንዴት ማሳደግ እና ማብዛት እንደምንችል እነግራችኋለሁ። ነው አንደኛ፣ ከመተኛታችን በፊት የተቀባነውን ማስካራ ማስለቀቅ። ማስካራ ወይም ሌላ የምንቀባው የአይን ሜካፕ ቅንድባችንን ሊነቃቀልብን እና ሊያሳሳብን ይችላል። ሜካፕን ሳናስለቅቅ መተኛት ቆዳችን ላይ ብጉሩን በማብዛት እንደሚያበላሸው ሁሉ ሽፋሽፍታችንንም በተመሳሳይ ያበላሽብናል። ስለዚህ ማታ ከመተኛታችን በፊት በሚገባና በጥንቃቄ ማስለቀቅ አለብን። ስናስለቅቅም መጎተት የለብንም። በሳሙናና በውሃ ወይም የሜካፕ ማስለቀቂያ ተጠቅመን በቀስታ አሟምተን ማስለቀቅ አለብን። ካልሆነ ግን ኃይል ተጠቅመን ወይም እየሳብን ለማስለቀቅ ስንሞክር ሽፋሽፍታችንንም አብረን ስለምንስበው እየነቃቀለን እናሳሰዋለን። ሁለተኛ ካሰር ኦይል መቀባት። ካሰር ኦይል ወይም የጉሎ ዘይት ፀጉርን በፍጥነት የሚያሳድግ ቅባት ነው። ጥቅሙ ግን እዛ ላይ አያበቃም። የጭንቅላት ፀጉራችን ብቻ ሳይሆን የአይናችንንም ሽፋሽፍት በተመሳሳይ ሁኔታ ያሳድግልናል። ካሰር ኦይል በውስጡ ብዙ አይነት ፀጉርን የሚያፋፉ ንጥረ ነገሮችን ስለያዘ በቀላሉ ፀጉርን ለማብዛትና ለማሳደግ ይረዳል። በተፈጥሮ ካሰር ኦይል ወፍራም ስለሆነ ቀላቅለን መቀባትም ይመከራል። ለዚህም ካሰር ኦይሉ ላይ ትንሽ የወይራ ዘይት ጨምረን በቀጭን ብሩሽ ወይም በማስካራ ብሩሽ መቀባት እንችላለን። ስንቀባም አይናችን ውስጥ እንዳይገባብን ጥንቃቄ ማድረግ አለብን። በሳምንት ሶስት ወይም አራት ጊዜ ማታ ማታ መቀባትም ይኖርብናል። ሶስተኛ ሽፋሽፍትን ከሚጎዱ ተግባሮች መራቅ የተለያዩ የምናደርጋቸው ነገሮች ሽፋሽፍታችን እንዳያድግና እንዳይበዛ ያደርጋሉ። ለምሳሌ አይንን ማሸት፣ የሽፋሽፍት መጠቅለያ ማዘውተር፣ በንጽህና አለመያዝ፣ በውጁ የሆኑ ፕሮዳክቶችን መጠቀምና የመሳሰሉት። ቅንድባችን በትንሽ ነገር የሚነቃቀል እና የሚሳሳ በመሆኑ አንዳንዴ በጣም ጥንቃቄ ይፈልጋል። ስለዚህ እነዚህ ነገሮች መተው በራሱ ሌላ ተጨማሪ ነገር ማድረግ ሳያስፈልገ ቅንድባችን እንዲበዛና እንዲረዝም ያደርጋል። አራተኛ ቫይታሚን ኢ ኦይል መቀባት። ቫይታሚን ኢ ኦይል በአንቲ ኦክሲዳንት የበለጸገ በመሆኑ የሽፋሽፍታችን ፎሎኪሎች ጉዳት እንዳይደርስባቸው ያደርጋል። እንዲሁም የደም ዝውውርን በመጨመር ፀጉሩ በፍጥነት እንዲያድግም ያደርጋል። ስንጠቀምም አይናችን ሳናስገባ በጥንቃቄ በብሩሽ ወይም በንጹህ ማስካራ መቀቢያ መቀባት እንችላለን። ስንገዛ ምንም ያልተቀላቀለበት ፒዩር ቫይታሚን ኢ ኦይል የሚለውን መግዛት አለብን። በቀን በቀን ማታ ማታ መቀባትም ይመከራል። አምስተኛ አርቲፊሻል ሽፋሽፍትን አለመሰራት። ልክ አርቲፊሻል ጥፍር መለጠፍ ጥፍራችን እንደሚያበላሻው ሁሉ የአይን ሽፋሽፍት መለጠፍን ተመሳሳይ ጉዳት ያደርሳል። ማንኛውንም አይነት የሽፋሽፍት ስራ ስንሰራ ማጣበቂያው ሲነሳ ቅንድባችን ይዞት ይነሳል። ይህም ቅንድባችን ከማሳሳት በተጨማሪም የፀጉሩን ፎሎኪል ስለሚጎዳ ቅንድባችን ስስ ሆኖ እንዲያድግ ወይም እስከ ንጭራሹም እንዳያድግ ያደርገዋል። ስለዚህ የአይላሽ ስራዎችን አለመሰራት ወይም አለመለጠፍ ከተሰራን በኋላም በጣም በጥንቃቄ ማስለቀቅ ይኖርብናል። ስድስተኛ ቫዝሊን፣ ቫዝሊን ቅንድብን ያሳድጋል ወይስ አያሳድግም የሚለውን ነገር ብዙዎችን ግራ ያጋባል። አንዳንድ ሰው አያሳድግም ይላል፣ ሌላው ደግሞ ያሳድጋል ይላል። መልሱ ግን ቫዝሊን ቅንድብን ያሳድጋል። ምክንያቱም ቫዝሊን ሽፋሽፍታችንን ስንቀባ ለስላሳና ጤናማ ይሆናል። በየጊዜው እየተቀባን ፀጉሩን ጤናማ ካደረግነው ጉዳት ስለማይደርስበት በቀላሉ ያድጋል። ያደገውን በትንሽ ነገር አይነቃቀልም። ሰባተኛ የተመጣጠነ ምግብ መመገብ የተመጣጠነና በተለያዩ ጠቃሚ በሆኑ ንጥረ ነገሮች የበለጸጉ ምግቦችን መመገብ ጸጉራችንን ለማሳደግ እንደሚጠቅመው ሁሉ ሽፋሽፍታችንንም ለማሳደግና ለማብዛት ይረዳል። ስለዚህ በቫይታሚን ኤ፣ ሲ፣ ኢ፣ ፕሮቲን፣ ኦሜጋ ስሪ ባዮቲን እና የመሳሰሉትን የያዙ ምግቦችን አዘውትረን መመገብ ይኖርብናል።